እንግዲህ በስሜትም በአይምሮም በሰውነትም በኢኮኖሚም በሶሻል ላይፍም በትምህርትም በትዳርም ጠንካራ መሆን ፈልጋለሁ ካልሽ፣ ይሄ ቪዲዮ ላንቺ ነው። እንግዲህ ወርቅ ወርቅ የሚሆነው በእሳት ተፈትኖ ነው። በእሳት ተፈትኖ ወርቅነቱን ያረጋግጣል። በጣም ትልቅ ሰዎች ደግሞ በብዙ መከራ መካከል ያለፉ ሰዎች ናቸው። በችግር መካከል፣ በረሃብ መካከል፣ በጥጋብ መካከል፣ በመሰደብ መካከል፣ በማግኘት መካከል፣ በማጣት መካከል በመወደድ መካከል ከዛ ደግሞ በመጠላትና በመከዳት መካከል በትዳራቸው ላይ በመማገጥ በእንደዛ ሁሉ መካከል አልፈው በስሜት ይጠነከራሉ በአይምሮ ይጠነከራሉ በሰውነት ይጠነከራሉ በኢኮኖሚ ይጠነከራሉ በስፒሪቹዋል ላይፋቸው ይጠነከራሉ በሶሻል ላይፋቸው ይጠነከራሉ በነገራችን ላይ እዚህ ምድር ላይ ሰውን እንደ መከራ አፍርሶ የሚሠራው የለም አለምን ሰዎችን ጠንካራ ያደረገው የአለምን ሰዎችን ሴቶችን ይሁኑ ወንዶችን ይሁኑ ጠንካራ ያደረጋቸው ቻሌንጁ በጣም ጠንካራ የሚያደርጉ እስፖርት መስራት አይደለም ያ ሰውነት ድንድን ሊል ይችላል ድንጋይ ሊሆን ይችላል ልጠነክርት ይችላለ ምንም ጥያቄ የለውም። አንድ ሴት ኤክስፔሪንስ ከሌላት ኤክስፔሪንስ ካላት ሴት በጣም ሲበዛ ያን ሴት ሴት እኔ ግን እንደው ጠንካራ ሴት እፈልጋለው ሴትን ሴት የሚያደርጋት ምንድን ነው ያንን ነገር ማወቅ እፈልጋለሁ መጥ ከሆነ ከዛሬዋ ቀን ጀምሮ የምታሳልፊያት እያንዳንዷ ነገር ያንቺን አይምሮ ከማጠንከር ሰውነትሽን ከማጠንከር ስሜትሽን ከማጠንከር ትምህርትሽን እውቀትሽን ባህሪሽን ከመቃኘት አንፃር የሆነ በጎ ተጽዕኖ አላቸው በነገራችን ላይ በጣም በሚገርም ሁኔታ ይሄ መውደቄን ወደድኩት ይላል ምናልባት ደራሲውን ስሙን ረሳሁትና መጽሐፉን በተደጋጋሚ አንብቤው ነበር በጣም በሚገርማችሁ ሁኔታ እዛ በጣም የዓለም ጠንካራ የሚላቸውን ሰዎች በየት በኩል እንዳለፉ ያሳያቸዋል። ልጇን ያጣች፣ እናቷን ያጣች፣ አባቷን ያጣች፣ ቤተሰቧን ያጣች